ይሄ ቦታ ግን ልዩ ቦታ ነው። ይሄ ቦታ ለኔ የሚሰማኝ አንድ አባት ልጅ ወልዶ አሳድጎ አስተምሮ ሲመረቅ ወይም ሲያገባ ሲያዩ ያለው ስሜት ነው። የዛሬ ሰባት ዓመት ገደማ በወንድም የሶማሌና የኦሮሞ ሕዝቦች መካከል አርተፊሻል ሰው ሰራሽ ግጭቶች ነበሩ። እነዛ ፖለቲካ ነዳቸው አርተፊሻል ግጭቶች ጊዜያዊ ቢሆኑ ብዙ ሰው ጎርተዋል። እና ይገርማል እዚህ ቦታ መጥቼ ነበር እኔ ከሪፎርም በፊት። በሺ የሚቆጠሩ ሴቶች እዚህ ውስጥ ነበሩ። እዚህ ቦታ አጋጣሚ ኔ እዚህ ዝኛው ቤት ስገባ አንድ ሴት ትወልድ ነበር እና ማየት አልቻልኩም። በጣም አዝኛ የነበረ የወጣሁት የነበሩ ያቁታል የነበረውን ስሜት ያ ሁሉ ጫጫታ፣ ያ ሁሉ ለቅሶ፣ ያ ሁሉ መተረማመስ አብዛኛው ሰው ከተለያየ ቦታ በእግሩ ቀንከሌት ሲጓዝ የመጣ ነው። በዚያ ጊዜ የነበሩ ኃይሎችም እዚህ አካባቢ ይበልጥ ሽብር ይነዙ ነበር እና ማህበረሰቡ የነበረበት የምግብ የመጠጥ ብቻ ሳይሆን ሳይኮሎጂካል ጭንቀት በጣም አሳሳቢ ነበር እና በጣም ከፍቶኝ ልቤ ተሰብሮ አዝኜ የወጣሁበት ቦታ ላይ ዛሬ ወጣቶች እንደዚህ አይነት አስደማሚ ስራ ሲሰሩ ማየት የሚሰጠውን ስሜት እንግዲህ የሚያቀው ብቻ ያውቀዋል። እየሰሩ ያሉት ስራም ቀላል አይደለም። የሀረር ከተማ ኮሪደር ልማት በተለይ የመብራቱን ማዘመን ስራ ሙሉ በሙሉ የሚሰራው እዚህ ቦታ ነው። ዘመናዊ ማሽን አላቸው። መብራቱ ከአዲስ አበባ ወይም ከሌላ ከተማ ደግሞ የሚለየው ለጥገና አምፖል ሲቃጠል ክሬን እንዳይቸገሩ በሆነ ሲስተም ራሱ ፖሉ ዝቅ ብሎ ለመጠገን የሚያስችል አይነትም የፈጠራ ስራ አክለውበታል። ይሄ ነገር እያደገ ይሄዳል። ብዙ ከተሞች አሉ። እዚህ ማያ አለ። ማያ በራሱ አውዳይን ይዛል፣ ሀሮማያን ይዛል። ትልቅ ከተማ ነው። ሀረር በጣም ትልቅ ከተማ ነው። እስከ ድሬዳዋም ሊሄድ ይችላል። እና ኢስት ፓርቱን ብቻ ከቨር የሚያደርግ ኢንዱስትሪ እንኳን ቢሆን በጣም ትልቅ ማርኬት ነው ያለው እና ብረት ላይ የተጀመሩ በጣም ተስፋ የሚሰጡ ስራዎች አሉ እነሱን ስራዎች ከዚህ ኢንዱስትሪ ጋር እያገናኘን ስንሄድ ዲማንዱ ስላለ ገበያው ስላለ ኦሬዲ ሞያው ደሞ የተፈጠረ ስለሆነ የህዝቡን ፍላጎት ለመመለስ ያግዛል። ለኔ ከኢንዱስትሪው በላይ ቅድም እንዳልኩት ሰዎች ተፈናቅለው ከሚያለቅሱበት አሁን ብረቶች የሚቆርጡበት እና ፈጠራ የሚካሄድበት ቦታ ሆኖ ማየቴ ማየቴ በጣም ከፍተኛ ተስፋ ሰጥቶኛል። እንግዲህ በልፍን ኢትዮጵያ ሳይዙ መጠኑ ቢለያይም በገጠርም በከተማም እንቅስቃሴዎች አሉ። የእድገት እንቅስቃሴ ሂደት ነው በአንድ ጀንበር የተሟላ ነገር ማየት አይቻልም ሀረርጌ ዛሬ ሁለት አመት አንድ አመት ተኩል ሁለት አመት ገደማ መጥቼ ነበረ ሀረር ያኔ እና ሀረር ዛሬ ሁለት የተለያየ ሀገር ማለት ነው በጣም ጸርታለች ግሪነሪው ይታያል ቤቶች ትንሽ ሊፍታፕ አድርገዋል እና የከተማ ቫይብ ይታይበታል ድሮ ስለ ሀረር ሰምተን ሀረር ስንመጣ ምናየውና አሁን ደሞ ሀረር ውስጥ ያለው መነቃቃት ለየቀል ነው። ድሮ ሀረር ስሟ ነበር ገናና እንጂ ከተማዋ አልነበረችም። አሁን ግን ለዚያ ለገነነ ስም የምትመጥን ከተማ ለመሆን እየታተረች ነው፣ ለማደግ እየተነሳች ነው። ገና ነው፣ ብዙ ስራ ይቀራል። ነገር ግን ጅማሮና ሂደቱ ደግሞ ተስፋ የሚጣልበት ነው እና በየቦታው የተጀመሩ ስራዎች፣ ለረጅም ጊዜ ተኝተን ስለከረምን፣ ለረጅም ጊዜ የኛ ትኩረት ሌላ ጉዳይ ስለነበረ። አሁን በየቦታው ወጣቶች ተደራጅተው ኢንዱስትሪው ላይ ቅድም እንዳያችሁት በሌማት 13 ልጆች ገደማ ናቸው። ኦልሞስት ለሀረር በቀን እስከ 205 ሰው እንቁላል ያቀርባሉ። ግራጁዌት ያደረጉ ልጆች ናቸው። ስራ አልነበራቸውም። አሁን ከተደራጁ አመት ተኩል ሁለት አመት ገደማ ቢሆናቸው ነው። በዚህ ጊዜ ውስጥ ተነቃቅተው ለማስፋት ተጨማሪ ጥያቄ የጠየቁ ነው ያሉትና ወጣቶች ተደራጅተው በሌማ ሲሳተፉ ይሳተፉ በግሪን ሌጋሲ ሲሳተፉ በኢንዱስትሪ ሲሳተፉ በእርሻ ሥራ ሲሳተፉ ቀላል ግምት የሚሰጠው አይደለም። ቅድም በዞርንባቸው ቦታዎች በሙሉ ያየናቸውን ማሽኖች አስተውሉ። በየቦታው ይቆፈራል፣ ድንጋይ ይቆረቆራል፣ ብረት ይቆረጣል። ይሄ ሁሉ ማሽን ኢነርጂ ይፈልጋል፣ ነዳጅ ይፈልጋል፣ እንቅስቃሴ አለ ማለት ነው። ይህንን ማስቀጠል ከቻለ ብር፣ እውቀት እየተገላበጡ በርከት ያለውን ሰው ከድህነት እያወጡ መካከለኛ ገቢ ያለው ሰው ልጆቹን በወጉ የሚያስተምር ያሻውን እየበላ ያሻውን እየለበሰ የሚኖር ትውልድ እየተስፋፋ ይሄዳል። ቅድም እንዳልኩት መልእክቴ እንስራ ነው። ከስራ ውጭ ሌላ መንገድ የለም። ሰው ዝም ብሎ በሚፈጠር የፖለቲካል ሁከት፣ በጭቅጭቅ፣ በንዝንዝ ሀገር መለወጥ አይቻልም። ሀገር የሚለወጠው በስራ ነው። ለስራ የምንሰጠው ድርሻና ለጭቅጭቅ የምንሰጠው ድርሻ ለየቅል መሆን አሁን በጀመርነው መንገድ በሁሉም ጫፍ ያሉ እንቅስቃሴዎች ተጠናክሮ የሚቀጥሉ ከሆነ ኢትዮጵያ ምንም ጥርጥር የለውም፣ ብልጽግናን ትጨብጣለች። ልጆቿ ከችግር ከመከራ የተላቀቁ ይሆናሉ። ከተሞቿ የተነቃቁ ይሆናሉ። ገጠሮቿ አምራች ሻጭ ይሆናሉ። በዚያው ልክ መሰረተ ልማት ይስፋፋል፣ ትምህርት ቤት ይስፋፋል እና ለኢትዮጵያ በጣም ትልቅ ተስፋ የሚሰጥበት የሚጣልበት ተግባር ነው። በጣም ደስ ብሎኛል። በምስራቁ ክፍል በጅጅጋ የነበረውን ከዚህ ቀደም ያየነውን ነገር አሁን በሀረር፣ በድሬዳዋ፣ በገጠሩ የሀረርጌ አካባቢ ስናይ ዘሆል ምስራቅ እየተነሳ ነው። ዘሆል ደቡብ የተነሳ ሲሄድ፣ ዘሆል ሰሜን እየተነሳ ሲሄድ፣ ምዕራብ እየተነሳ ሲሄድ፣ መካከለኛ ኢትዮጵያ የተነሳ ሲሄድ፣ ስንደመር እና ስንቀያየር በጋራ ትልቅ ሀገር፣ ሀብታም ሀገር እንፈጥራለን እና